በስመ አብ ወወል ወንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2018 ዓመተ ምሕረት ጾመ ጽጌ በሰላም አደረሳችሁ። ሁሉን ማድረግ የሚችል ሲሰደድ ውሃን የፈጠረ ሲጠማ የሕይወት ምግብ የሆነ ሲራብ አምላክ የሆነ ልጇን ታቅፋ ስታለቅስ የነገስታት ሁሉ ንጉስ የሆነ አንድ ንጉስ ሄሮደስን ሲሸሽ ቅዱሳን መላእክትን የብርሃን ሰይፍ የሚያስታጥቃቸው ከሽፍቶች ሲሸሽ ማየትም ሆነ መስማት ይገርማል። በዓለም ብዙ አይነት ስደት ቢኖርም ሁሉም ስደቶች ግን የአዳምንና የህዋንን ስደት ተከትለው የመጡ ናቸው። ቀደምት ወላጆቻችን ህገ እግዚአብሔርን ባፈረሱ ጊዜ ከገነት ተሰደው ምድረ ፋይድ ወርደዋል። ከዚህ በኋላ ከቦታ ወደ ቦታ መሰደድና መንከራተት የሰው ልጅ ዕጣ ፈንታ ሆኗል። በዘመነ ብሉይ የነበሩ ስደተኞችና በምርኮ የተያዙ ሁሉ ስደታቸውን በሚጠት ወይም በለውጥ የሚፈጸም ሐዘናቸውን በደስታ የሚለወጥ አንድ የሚለውጥ አንድ መሲህ እንደሚመጣ በተስፋ ይጠባበቁ ነበር። ሊቁ አባ ሕርያቆስ አዳም አባታችን ከገነት በተሰደደ ጊዜ ተስፋው አንችነሽ በማለት መናገሩ የአዳምና የሔዋን ሚጠት ማለት ወደ ቀደመ ክብር ወደ ገነት መመለስ ድንግል ማርያም በወለደችው በክርስቶስ እንደሚሆንና ድንግል ማርያምም ምክንያተ ድህነት መሆኗን ለማረጋገጥ ነው። በእባብ አድሮ ሔዋንን ያሳተ ዲያብሎስ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ አንተ ሰኮና ሰኮናውን ትነድፋለህ፣ እርሱ ራስ ራስኪን ይቀጠቅጠሃል ከተባለ ጀምሮ ወንድ ልጅ ሲወለድ ይፈራና ይንቀጠቀጥ ጀመር። ክርስቶስ በቤተልሔም በተወለደ ወቅት ሰባሰገል የተወለደውን የአይሁድ ንጉሥ ወዴት ነው ልንሰግድለት መጥተናል ሲሉ ዲያብሎስ ሥልጣንህን የሚነጥቅ ሕፃን ተወልዷል ብሎ ለሄሮድስ በመናገሩ ለስደቱ መነሻ ሆነ። የእመቤታችን ስደት ግንቦት 24 የተጀመረ ቢሆንም አባቶቻችን ከመስከረም 26 እስከ ኅዳር 6 እንዲታሰብ ስራ ሰርተዋል። ይህ ወቅት አበባ የሚታይበት አበባ ወደ ፍሬ የሚሸጋገርበት ወቅት ነው። እመቤታችንን በአበባ ክርስቶስን በፍሬ መስለው በዚህ ወቅት እመቤታችን ቅድስት ድንግል ማርያም ክርስቶስን ይዛ የተሰደደችውን ስደት በማሰብ በማህሌት በጸሎት በጾም በዝክር እንዲታሰብ አድርገዋል። የጽጌ ጾም የውዴታ ወይም የፈቃድ ጾም በመሆኑ በረከትን ለማግኘት ምእመናን በፈቃድ ይጾሙታል። የማይጾሙ በዝክር በማህሌት ያሳልፉታል። ኢየሱስ ክርስቶስ ለምን ተሰደደ? ኢየሱስ ክርስቶስ የተሰደደበት ስድስት ምክንያቶች፣ አንደኛው ትንቢተ ነቢያትን ለመፈጸም ነው። ኢየሱስ ክርስቶስ ወደ ግብጽ እንደሚሰደድ ትንቢት ተነግሮ ነበርና ትንቢቱን ለመፈጸም ወደ ግብጽ ተሰደደ። ይኸውም እነሆ፣ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። ኢሳያስ ምዕራፍ 19 ቁጥር 1 ሁለተኛ ነቢዩ ሆሴ ልጄን ከግብፅ ጠራሁት ብሎ የተናገሩትን ብት ይፈጸም ዘንድ ወደ ግብጽ ተሰደደ ሄሮድስም እስኪ ሞት ድረስ በዚያው ኖረ ማቴዎስ ምዕራፍ ሁለት ቁጥር አስራ አራት ሁለተኛ አምልኮተ ጣዖትን ከግብፅ ለ ማጥፋት ለማጥፋት ግብፃውያን ከጥንት ጀምሮ በማስ ግብፃውያን ከጥንት ጀምሮ በማስመሰልደኛ ጠርበው ግብፃውያን ከጥንት ጀምሮ በማስመሰል ደንጊያ ጠርበው እንጨት አለዝበው ማዕድን አቅልጠው የእንስሳትን ምስል ላም፣ ፍየል፣ የአንበሳ የወፍ ምስል በመቅረጽ ያመልኩ ስለነበር ከተማዋ በጣዖታት የተሞላች ነበር። እነዚህን ለማጥፋት ጌታ ስደት ወደ ግብጽ ይሆን ዘንድ ትንቢት ተናገረ። ሁለተኛ አምልኮ ጣዖትን ከግብጽ ለማጥፋት ነው። ግብፃውያን ከጥንት ጀምሮ ደንጃ ጠርበው እንጨት አለዝበው ማዕድን አቅልጠው የእንስሳትን ምስል ማለትም የእላም የፍየል የአንበሳ የወፍ ምስል በመቅረጽ ያመልኩ ስለነበር ከተማዋ በጣዖታት የተሞላች ነበረች። እነዚህን ለማጥፋት የጌታ ስደት ወደ ግብጽ ይሆን ዘንድ ትንቢት አናገረ። ጌታችን ጣዖታትን ሊያፈርስ ወደ ግብጽ ተሰደደ። ገና ከተማዋ ሲገባ በጣዖታቱ ላይ ያደሩ አጋንንት ይጮሁ፣ ጣዖታቱም ይሰባበሩ ጀመር። ታላቁ ነቢ ኢሳያስ እነሆ እግዚአብሔር በፈጠን ደመና እየበረረ ወደ ግብጽ ይመጣል ካለ በኋላ ዓላማውን ሲገልጽ የግብጽም ጣዖታት በፊቱ ይርዳሉ ብሏል። ኢሳያስ ምዕራፍ 19 ቁጥር 1። ሶስተኛው ኢየሱስ ክርስቶስ ወደ ግብፅ የተሰደደበት ምክንያት ስደትን ለሰማይታት ለቅዱሳን ሁሉ ባርኮ ለመስጠት ነው። የክርስትና ሕይወት የመስቀል ጉዞ በመሆኑ ክርስቶስን አምነው ለተከተሉት ሁሉ በመከራና በስደት እንዲያልፉ ጌታችን ኢየሱስ ክርስቶስ ከዓለም ተመርጠው ለተከተሉት ደቀ መዛሙርቱ ሲያስተምር እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ በማለት ተናገረ። ማቴዎስ ምዕራፍ 16 ቁጥር 24። ስደት ዋጋ እንዳለውም ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና በማለት አስረዳን። ማቴዎስ ምዕራፍ አምስት ቁጥር አስር በዚህም ቃል መሰረት ቅዱሳን ሐዋርያት በዚህም ቃል መሰረት ከቅዱሳን ሐዋርያት ጀምሮ የተነሱ ክርስቲያኖች በብዙ መከራ ውስጥ አለፉ። በበረሃ ተሰደዱ፣ በዱር በገደሉ ተቅበዘበዙ፣ በሰይፍ ተተረተሩ፣ በድንጋይም ተወገሩ። እኛ ክርስቲያኖች ልናደርጋቸው የሚገቡ ነገሮችን በሙሉ ኢየሱስ ክርስቶስ አስቀድሞ በተግባር ፈጽሞ አሳይቶናል። መጠመቁን አብነት አድርገን ተጠምቀናል። መጾሙን አብነት አድርገን እንጾማለን። የምንጸልየው መምህራችን ኢየሱስ ክርስቶስ በጌቴሴማኒ ስለ ጸለየ ነው። ጠላታችንን ይቅር ማለት ያለብን ክርስቶስን አብነት አድርገን ነው። አራተኛ ሰው መሆኑን ለመግለጽ ወደ ምድረ ግብጽ ተሰደደ። ኢየሱስ ክርስቶስ አገሩን ሳይለቅ ሄሮድስ አይን መሰወር ይችል ነበር። ነገር ግን በአምላካዊ ጥበቡ ከሄሮድስ አይን ተሰውሮ ቢሆን ሥጋ መልበሱ ሰው መሆኑ አይገለጽም ነበር። በሄሮዱስ አይን የማይታይ ከሆነ ሥጋ ሳይለብስ የለበሰ መስሎ የተገለጸ ሥጋና አጥንት የሌለው ወይም ምታት ነው በተባለም ነበር። ከአዳም አካል አንድም ያልጎደለው ሙሉ አዳማዊ አዳም መሆኑን እና የለበሰው ስጋ የሚደማ የሚቆስል በሰይፍም ሆነ በጦር ቢወጋ ጉዳት የሚደርስበት ሰብአዊ ባህሪ ያለው መሆኑን ለማስረዳት ስደተኛ ሆነ። ስጋ የለበሰው ሁሉ ከጠላቱ ማምለጥ የሚችለው ከጠላቱ ፊት ዞር በማለቱና በመሸሹ ስለሆነ ጌታም ከጠላቱ ከሄሮድስ ለማምለጥ ሰው እንደመሆኑ ወደ ግብጽ ሸሸ። አምስተኛው ዲያብሎስን ለማሳደድ ወደ ምድረ ግብጽ ተሰደደ። አዳም ዕፀ በለስን በልቶ ከፈጣሪው ጋር ተጣልቶ ገነት ከገነት ከወጣ በኋላ የእግዚአብሔርና የሰው ግንኙነት እየራቀ ሄደ። ዲያብሎስ የአዳምን ልጆች ተቆጣጠራቸው። ልባቸውን በፍቅረ ጣዖት ሸፍኖ አምልኮተ እግዚአብሔር እንዳያዩ አደረጋቸው። ብዙ የአዳም ልጆችም የእግዚአብሔርን ፍቃድ ሳይሆን የሰይጣንን ፍቃድ ሲፈጽሙ ኖሩ። እግዚአብሔር ወልድ የሰውን ስጋ በለበሰ ጊዜ የፈጣሪና የፍጡር ግንኙነት እንደገና ተመሰረተ። ኢየሱስ ክርስቶስ አገሩን ለቆ በመውጣቱ ዲያብሎስን ከተቆጣጠረው ከሰው ልቦና አስወጣው። ጌታ ከሄሮድስ ፊት እየራቀ ሲሄድ፣ ዲያብሎስም ከሰው ፊት እየራቀ ሄደ። የጌታ ስደት በተዘዋዋሪ የዲያብሎስ ስደት ሆነ። ጌታ የሚቀበለው መከራ ሁሉ ዲያብሎስን በርቀት የሚመታ መሳሪያ ነበር። በመጨረሻም በመስቀል ላይ የሆነው የጌታ ሞት የዲያብሎስ ሞት ሆነ። ስድስተኛ ገዳማተ ግብጽንና ገዳማተ ኢትዮጵያን ለመባረክ ነው። በግብጽና በኢትዮጵያ ብዙ ገዳማት አሉና እነዚያን ገዳማት ለመባረክ ወደ ግብጽና ወደ ኢትዮጵያ መጥቷል። ኢየሱስ ክርስቶስ ከረገጣቸው ቦታዎች መካከል ጣና ቂርቆስ፣ አክሱም ጽዮን፣ ዋልድባ፣ ዘቋላ ወዘተ ይገኙበታል። ቅድስት ሀገር ኢትዮጵያ ለድንግል ማርያም አስራት ተደርጋ የተሰጠች በስደቷ ወቅት ነው። ከመቤታችን በረከት ረዴት ያሳትፈን አሜን።